ዘላቂና ሕዝብን ማዕከል ያደረገ አረንጓዴ ሽግግር በሚል ጭብጥ በተካሄደው የ2025 ፒ4ጂ የቬትናም ጉባኤ ላይ የአየር ንብረት ጥበቃን ለማራመድ አስፈላጊ የሆኑ ሶስት ቁልፍ የተግባር ነጥቦችን ጠቅላይ ሚኒስትር ዶክተር አብይ አህመድ አጽንዖት ሰጥተው በመድረኩ አንስተው ነበረ። ጠቅላይ ሚኒስትሩ ካነሷቸው ነጥቦች ቀዳሚው የአየር ንብረት ጥበቃ የገንዘብ አቅርቦትን የቅድሚያ ቅድሚያ በመስጠት በቂ ተገማችና ዘላቂ በሆኑ ምንጮች ማረጋገጥ ይኖርብናል የሚለው ተጠቃሽ ነው። ይህን ሀሳብ ጠቅላይ ሚኒስትሩ ሲያነሱ ኢትዮጵያ በአረንጓዴ አሻራ የሰራችውን ስራ ምሳሌ በማድረግና ለዘርፎ የሰጠችውን ትኩረት ምሳሌ በማድረግ እንደሆነ የዘርፉ ምሁራን ያነሳሉ። ኢትዮጵያ ጉዳቱንም እየደረሰባት ያለውንም ጉዳት ደግሞ ይሄንን ጉዳት ቀልብሳ ለሌሎች የዓለማችን ክፍሎችም ተሞክሮ ሊሆን የሚችል ስራ እየሰራች መሆኗን ያሳዩበት ነው። ይሄ መልካም ነው። ነገር ግን ከዚሁ ጋር ተያይዞ ደግሞ በጣም የተነሳው ነገር የፋይናንስ ጉዳይ ነው። የአየር ንብረት ለውጥ ያመጣው ችግር ትንሽ ችግር አይደለም፣ በጣም ትልልቅ ችግር ነው። ስለዚህ በተጨባጭ ሁኔታ የቅድሚያ ቅድሚያ ተሰጥቶ የአየር ንብረት ለውጥን ይህንን ብክለቱን ለመቀነስ ፖሊተርስ እነዚህ በካዮችን መክፈል አለባቸው። ኢኮኖሚያቸውን አሳድገዋል ያደጉትን አገሮች ካየናቸው መልካም፣ እዚህ አሁን የደረሱበት ደረጃ ደርሰዋል። ግን እዚህ ሲደርሱ ለምድራችን ለፕላኔታችን ጥፋት የሚሆን ደግሞ አስተዋጽኦ አድርጎ ነው ኢኮኖሚያቸው እዚህ የደረሰው። አሁን ያንን በጋራ እንድናስተካክል ድጋፍ ማድረግ አለባችሁ። ይኸውና ማለት አለባችሁ፣ ማሳየት አለባችሁ ቋቱን መተማመን አለብን ትራንስፓረንት መሆን አለብን፣ ነው በኮፖችም የሚደረገው ውይይት ነው። ይህንኑ የሚያጠናክር ንግግር ነው፣ እዛ መድረክ ላይ የተደረገ ውይይት። ከገንዘብ አንጻር ከተነሳ ከአፈርና ውሃ ጥበቃው ብነሳ በአማካይ ባለፉት ሰባት አመታት በተደረገ ጥናት ወደ 14 ሚሊየን ህዝብ በአመት ይሳተፋል ወደ 17.8 ቢሊዮን ብር ያ የነፃ ጉልበት የሚገመት ነው። ህብረተሰቡ አውጥቶ የተፋሰሰን ልማት እየሰራ ያለው ማለት ነው። የህዝቡ ንቅናቄም ደግሞ በከፍተኛ ሁኔታ ጨምሮ ዘንድሮ ከ19 ሚሊየን ህዝብ በላይ ተሳትፏል ማለት ነው። በገንዘብም ሲተመን እንግዲህ የባለፈው ጋራ ስናነጻጽረው ወደ አራት ሚሊየን ህዝብ ተጨማሪ ሞቢላይዝ ተደርጓል በዚህ ዓመት ማለት ነው። መንግስትም ደግሞ አሁን በቀጣዩ ለዚህ ለተጎሳቆሉ መሬቶችና ለአረንጓዴ አሻራ መርሃ ግብር እስከ 1 ፐርሰንት የሚሆን ከበጀት እንዲህ በአዋጅ የጸደቃለ ማለት ነው። የአየር ንብረት ለውጥ የዓለማችን ስጋትና ለአካባቢ ጥበቃ መራቆት መንስኤ መሆኑን የተረዳችው ኢትዮጵያ ተጨባጭ ስራ ላይ ትገኛለች። ታዲያ ይህን በቬትናሙ ጉባኤ ላይ ያነሱት ጠቅላይ ሚኒስትር አብይ አህመድ በተለይ ኢትዮጵያ ከራሱ አልፋ የአህጉሩ ጥያቄ ጭምር እስከ ማንሳት ደርሰዋል። በዚህም ዘላቂ ልማትን ለመደገፍና የአህጉሩን ወሳኝ ስነ ምህዳር ጥበቃ ለማድረግ በዓለም የሀይል ምንጭ ኢንቨስትመንት ሽፋን ውስጥ የአፍሪካን ድርሻ በአሁኑ ወቅት ካለበት ሁለት በመቶ ወደ 2030 ወደ 20 ከመቶ ማሳደግ ይገባናል ብለዋል። የንግግር ኢትዮጵያ በተጨባጭ የጀመረችው ስራ ለአህጉሩና ለዓለም ጭምር ምሳሌ መሆን የሚችል በመሆኑ ተገቢ ሀሳብ ስለ መሆኑ ይጠቀሳል። ኢነርጂ ለማምረት አየር እየበከልን፣ አካባቢ እየበከልን የምናረገውን መቀነስ መቻል አለብን የሚል ትልቅ ግፊት አለ፣ መስማማትም አለ። ኢትዮጵያ እዛ መስመር ውስጥ ነው ያለችው። ስለዚህ የሀይል ምንጯን ውሃ ላይ የማድረግ ስራ ነው እየሰራች ያለችው። ይህንን መደገፍ ያስፈልጋል ነው የጠቅላይ ሚኒስትሩ ንግግር ሀገራት በዚህ ዘላቂ በሆነ በካይ ባልሆነ መልኩ የኃይል አቅርቦቶቻቸውን ለማግኘት ለማረጋገጥ የሚያደርጉትን ጥረት አፍሪካ እንደ አፍሪካ ከሁለት ፐርሰንት እንግዲህ በጣም በጣም አሳዛኝ ነው ስትሰማውም፣ የእውነትም ነው። በጨለማ በብዙ የአፍሪካ ከተሞች ላይ በብዙ የአፍሪካ ገጠራማ አካባቢዎች ላይ ስትበር የምታየው ጨለማ ነው። ሌሎቹ የአውሮፓ ሀገራት ያደጉ ሀገራት እንደሱ አይደለም የምታየው ማለት ነው። ይህን ለመቀየር ድጋፍም ያስፈልጋል የሚል ነው። የኒውክሌር ኃይል ነው የኃይል ምንጭነት የሚጠቀሙት። ስለዚህ ያ ያ የአየር ንብረቱ ላይ ከፍተኛ ተጽዕኖ አለው። እኛ ደግሞ ይህን ታዳሽ ኃይል በመጠቀማችን የምናበረክተው አስተዋጽኦ ለዓለምም ለራሳችን ብቻ ሳይሆን ለዓለምም ከፍተኛ ትርጉም አለው። በ2005 የቪየትናም የፒፎርጂ የአየር ንብረት ለውጥ ጉባኤ ላይ ጠቅላይ ሚኒስትሩ በሶስተኛ ደረጃ አስኖ ሰጥተው ያነሱት ነጥብ የብዝሃ ህይወት ጥፋትንና የምድር መራቆትን በመዋጋት ተፈጥሮን ለመጠበቅ አፋጣኝ እርምጃዎች ሊወሰዱ ይገባል የሚለው ነው። ጠቅላይ ሚኒስትሩ ይህን ሐሳብ ሲያጠናክሩ የኢትዮጵያ የአረንጓዴ አሻራ ምሳሌን በመጥቀስ ሲሆን በመድረኩ ላይ ደግሞ እንደ አረንጓዴ አሻራ ያሉ ህዝባዊ ስራዎችን በገንዘብ በመደገፍና ለየአካባቢው ህብረተሰብ ሳይቀር ካድሎ የጸዳና ፍትሐዊ ተጠቃሚነትን ማረጋገጥ የሚለው ይገኝበታል። ወይንን የአረንጓዴ አሻራ መርሃ ግብር ምንለውን ትልቅ ሳቤ ትልቅ የልማት ኢኒሽቲቭ እስካሁን የመጣንበት መንገድ አለ። ብዙ ወድቀን ተነስተን ብዙ አዳዲስ ጥሩ ጥሩ ተሞክሮዎች እየመጡ እየተግባባን ነው። አሁን ከመሬቱም ጋር ከስራውም ጋር ከማህበረሰባችንም ጋር ይበልጥ አንድ ቋንቋ እያወራንበት የመጣንበት ኢኒሽቲቭ ነው። ይሄን ይበልጥ ደግሞ አሁን ፋይናንስ አግኝቷል። ቅድም እንደተባለው ግን በቂ አይደለም። ግሎባል ኮሚኒቲው መደገፍ አለበት። ለምሳሌ የአረንጓዴ አሻራ ስፔሻል ፈንድ፣ ሊቨሬጅንግ ፈንድ ነው የሚሆነው ሌላ ተጨማሪ ሀብት ለመሳብ ኮፋይናንስ የሚያደርግ ሀብት ነው የሚሆነው። ይህንን እያጠናከርን መተን እንደ ሀገር እንደ አህጉር እንደ ዓለም የተሻለች ምድር መፍጠር መቻል ይኖርብናል። ይህንን ያንጸባረቀ ኤኮ ያደረገ ንግግር ነው የክቡር ጠቅላይ ሚኒስትሩ ንግግር። ይሄው ተጠናክሮ መቀጠል አለበት በሌሎች መድረኮች ላይም ነው ማለት የምችለው በባዮዳይቨርሲቲ መሻሻል ይሄ የሚሰራው የአረንጓዴ አሻራ ልማትና የተፈጥሮ ሀብት እንክብካቤ ትልቅ ጠቀሜታ አለው ማለት ነው። እነዚ አሁን ለምሳሌ ድሮ እንዲህ አይነት እንስሳ ነበር የሚባለው፣ አሁን ዛሬ የለም ማለት ነው። ሊጠፉም የተቃረቡ በቁጥር ሀያ ሰላሳ ቀሩ የተባሉ እንስሳዎች ነበሩ። አሁን ቁጥራቸው እየጨመረ ነው ያለው። አሁን ለምሳሌ በኢትዮጵያ ብቻ የሚገኝ ለምሳሌ አንዱ ዋልያ ቤክስ ነው። ለምሳሌ የኢትዮጵያ መለያ ነው። አሁን ዋልያ ቤክስ በመጥፋት ላይ ደርሶ ነበር። አሁን ግን ቁጥሩ እየጨመረ እንደሆነ በሚዲያዎች እየሰማን ያለንበት አለ። ከዛፍ ዝርያዎችም እንደ አሁን እንደነ ኮሶ እንደነ ዝግባ አይነቶቹ ከስነ ምህዳሩ ላይ እየጠፉ ያሉበት አሁን ደግሞ በሚሰራው ስራ ደግሞ እነዚህ እየተመለሱ የመጡበት